ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ምእዜሰ ከሆነ ፍስሃ ወሰላም። ሰላም ጤና ይስጥልን። ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ንቁ ዜና ነው። ከዜናዎቹ ጋር እኔ ዲያቆን ኢሳያስ አድማሱ ነኝ። አብራችሁን ቆዩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋህዶ አዳራሽ የእንኳን አደረሰው መርሃ ግብር ተከናወነ። አደና ተስፋዬ ተከታትለዋለች። መርሃ ግብሩ የ2017 ዓ ም የትንሳኤ በዓልን አስመልክቶ አበ ብጿ ሊቀ ጳጳሳት የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጆች፣ የየመምሪያው ሀላፊዎች ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና ሰራተኞች፣ የአዲስ አበባ ሀገረ ስብከት አድባራት ገዳማት አለቆችና አገልጋዮች፣ ክቡራን የአባት አባት አርበኞች አባላትና ጥሪ የተደረገላቸው እንግዶች በተገኙበት ብፁዕ ወቅዱስ አምነማ ማቲያስ ቀዳማዊ ፓትሪያሊክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀጳጳሳት ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት እንኳን ደረሰው ለማለት የተዘጋጀ መርሃ ግብር ነው ሲሉም ገልጸዋል። መርሃ ግብሩ በቅዱስነታቸው መሪነት በጓላ ጸሐረ ጽዮን ቅዱስ ሚካኤል አገልጋዮች ጾለተ ወንጌል ተደራሽነት የተከፈተ ሲሆን በመንበረ ፓትሪያሊክ ጠቅላይ ቤተ ክህነት የካህናት አገልግሎት መምሪያ ኃላፊ መእምር እንቆባ ባህሪ ተከሰት ፕሮግራም መሪነትም ተከናውኗል። በመቀጠል የአንጋፋውና ፈልፈላው ሊቃውንት የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርት በዓሉን አስመልክቶ ያሬዳዊ ዜማንም አቅርበዋል። የሊቃውንቱን የዜማ መልእክት ተከትለው የአዲስ አበባ ሀገረ ስብከት የአድባራት ገዳማት አስተዳዳሪዎችና ተወካዮች ለቅዱስነታቸው የእንኳን አደረሰው መልእክታቸውንም አስተላልፈዋል። በመቀጠልም በሰንበት ትምህርት ቤቶች ማደራጃ መምሪያ ማዕከላዊ የሰንበት ትምህርት ቤት መዘምራንና የጋሞ ብሔር ዘማሪያን ቅዱስነታቸውን በዝማሪያም እንኳን አደረሰውን ብለዋል። ከዘማሪያኑ የዜማ መልእክት በመቀጠል ከጸሐረ ጽዮን ሐዋርያዊ ጎላ ሚካኤልና ከቦሌ ደብረ ሳለም መድኃኔ ዓለም ወቅዱስ ዮሐንስና አቡነ ሀረጋዊ ካቴድራል እንዲሁም ከሰዋሰወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የተወከሉ ሊቃውንት በዓሉን አስመልክቶ ቅን የማቅረባቸውንም ገልጸዋል። ከቅኔው በመቀጠል የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ የስራ ኃላፊዎችና ሰራተኞች መልካም ምኞት ብፁዕ አቡነ አብርሃም በመወከል ክቡር ንቡር ኢድ ኤልያስን አብርሃምን እንኳን አደረሰው መልእክትም አስተላልፈዋል። የመርሃ ግብሩ መገባደጃ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀጳጳስ ዘኢትዮጵያ ሊቀጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቃለ ሙዳእና ቡራኬ ሲሰጡ ሞተ በስጋ ወሃይወን በመንፈስ ከኛ በነሳው ስጋ ሞተ በመለኮት ኃይልም ደግሞ ተነሳ ሲሉም ገልጸዋል። እንደ አይሁድ ምኞት ቢሆን ተቀብሮ ይቀር ነበር። ነገር ግን የእግዚአብሔር እቅድ ስለሆነ ተነሳ። በእርግጥም መቃብሩን ለመጠበቅ ወታደሮቹን ሁሉ አሰማርተው ነበር። ነገር ግን እርሱ አይደለም ወታደር መቃብርን እንኳን የማይይዘው አምላክ ነው። ይህንን የድል በዓል ስናከብር ሰላምን አንግበን ለድሆች በመራራት እንዲሆን ይገባል። ስናከብር ለእኛ ብቻ ሳየው ለተቸገሩትም እንራራለንም ብለዋል። ለሰርግ ለተስካርና ለክርስትና የሚወጠው ወጪ ቀልድ አይደለም። የሚያጸድቀው እርሱ አይደለም። ነገር ግን ለድሆች የሚራራ ማካፈልን የለመደ ሰው የመንግስተ ሰማያት ቁልፍ በእጁ ነው ሲሉ ገልጸዋል። በመሆኑም በዓሉን በመረዳዳትና በመተሳሰብ እንድናሳልፍ አደራ ብለው በመጨረሻም በቅዱስነታቸው ጸሎት ቡራኬ የበዓሉን ፍጻሜ ሆኗል። ብጹወ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ የሮም ካቶሊክ ቤተክርስቲያን መሪ በሆኑት በፖፕ ፍራንሲስ ህልፈት ምክንያት የተሰማቸውን ሐዘን ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ለመላው የሮማ ካቶሊካዊ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም ገልጸዋል። በተመሳሳይ ከብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ እንዲሁም የማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢ በመላው ዓለም ላሉ የካቶሊክ እምነት ተከታዮች የተሰጠ የሐዘን መግለጫ ከኢየሩሳሌም አስተላልፈዋል። ብፁዕነታቸው በዚህ በታላቁ የክርስቲያኖች የትንሣኤ በዓል ወቅት የካቶሊክ ቤተ ክርስቲያን ወንድሞቻችንና እህቶቻችን ታላቁን የቤተ ክርስቲያናቸውን መሪ ፖፕ ፍራንስን በሕይወተ ሥጋ በማጣታቸው በራሴና በማዕከላዊ ኢትዮጵያ የሃይማኖት ተቋማት ስም የተሰማኝን ጥል ትልቅ ሐዘን መግለጥ ሻለው ሲሉ ገልጸዋል። ሊቀ ጳጳሱ ፖፕ ፍራንስ ለዓለም ሰላምና መረጋጋት እንዲሁም በአየር ንብረት ለውጥ እንቅስቃሴ ከጊዜ ወደ ጊዜ በመለዋወጥ በሰው ልጆች ኑሮ ላይ ተጽዕኖ እንዳያደርግ የእምነታቸው ተከታዮች በሚኖሩበት አካባቢ ሁሉ ችግኝ እንዲተክሉና የተፈጥሮ ደኖችን እንዲንከባከቡ መመሪያ በመስጠት የበኩላቸውን ድርሻ ለዓለም ማህበረሰብ በማበርከት የሚታወቁ ታላቅ መሪ ነበሩ ሲሉ የገለጹት ሊቀ ጳጳሱ በመጨረሻም እግዚአብሔር ለተከታዮቻቸው መጽናናትን ለእርሳቸውም እረፍተ ነፍስን ይስጥ ብለዋል። ብፁዕ ወቅዱስ አቡነ ፋኑኤል በቄለም ወለጋ የትንሣኤ በዓልን በማክበር ለመቶ 16 ደቀ መዛሙርት ስልጣነ ክህነትን ሰጥተዋል። አድና ተስፋዬ ተጨማሪ ያላት ብፁዕነታቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በወለጋ ምድር ለ213 ዓመታት እድሜ ባላቸው ጥንታዊ አብያተ ክርስቲያን በቄለም ወለጋ በጌርጅሃና ቅድስት ማርያም፣ ላአሎ ባለወልድ፣ ላአሎ መድኃኒ ዓለም፣ ገርጄዴና አቡነ ገብረ መንፈስ ቅዱስ፣ ገርጄዲያ ቅዱስ ጊዮርጊስ፣ ገርጄዴና ቅዱስ ሩፋኤል፣ የቤሎ ቅድስት ማርያም፣ ኮሊ ቅዱስ ገብርኤል፣ ርህና ቅዱስ ሚካኤል ሳራ በረሃ ቅድስት ኪዳነ ምሕረት ጥንታዊ አብያተ ክርስቲያን ብጹዕነታቸው ከጸሎተ ሐሙስ እስከ ትንሳኤ ሐዋራዊ ጉዞ በማድረግ ለመቶ ስልሳ አንድ ደቀ መዛሙርት ሰዎች ስልጣነ ክነትን ሰጥተዋል። ብጹነታቸው የተዘጉ አብያተ ክርስቲያንን በማስከፈት ከገር ጄዴ ና በእግር የሶስት ሰዓት መንገድ በመጓዝ ታምረኛው ጸበል የፈለቀበት ቦታ ድረስ በመሄድ ጸበሉን በመማረክ የቅዱስ ዑራኤል ገዳምን የመሰረቱ ሲሆን የገርጄዴ ና የሄራ ህዝብ ብጹነታቸውን በሃይማኖታቸው አጽርቶን ስላደረጉ እናመሰግኖታለን በማለት የፈረስ ሽልማትም አበግተውላቸዋል ተገኝተዋል። ብፁዕነታቸው በፈረስ ታጅበው ወደ ደምቢ ዶሎ በና የተጓዙ ሲሆን ቀጣይ ሐዋርያዊ ጉዟቸውን በምስራቅ ወለጋ ና በሆረር ጉድ ወለጋ እንደሚቀጥልም ይጠበቃልም ብለዋል። የማህበረ ቅዱሳን ወልዲያ ወረዳ ማዕከል በወልደያ ከተማ ውስጥ ከሚገኙ ከተለያየ የሀገሪቱ ክፍል ከመጡ ተፈናቃዮች ጋር የትንሣኤ በዓልን ማክበራቸው ተገለጸ። ተጨማሪ አለን። የማህበረ ቅዱሳን ወልዲያ ወረዳ ማዕከል በወልዲያ ከተማ ውስጥ ከሚገኙ ከተለያዩ የሀገሪቱ ክፍል ከመጡ ተፈናቃዮች ጋር የትንሣኤ በዓልን ማክበራቸው ተገልጿል። ዶክተር ማስረሻ መንበሩ የመርሃ ግብሩ አስተባባሪ በተካሄደው የበዓል ዝግጅት 1300 በውጭ በተለያየ ስፍራ ተጠግተው የሚኖሩና 432 በካምፕ ውስጥ በአጠቃላይ 1734 ተፈናቃዮች መሳተፋቸውን ተናግረዋል። በቤተ ክርስቲያን፣ በመንግስት፣ በማህበረሰብ ደረጃና ከሚመለከታቸው አካላት ትኩረት እንዲያገኙ ለማድረግ በተለይም በበዓሉ በብቸኝነት ስሜት አዝነው እንዳይውሉ በመሰረታዊነት መርሃ ግብሩ መዘጋጀቱን አስተባባሪው ገልጸዋል። በተጨማሪም መሰል ተግባር በዘላቂነት እንዲቀጥል እንዲሁም ተፈናቃይ ወገኖች ከተረጅነት ተላቀው በተለያየ መንገድ ራሳቸው እንዲችሉ መንግስት ከፍተኛውን ድርሻ በመያዝ ከቤተ ክርስቲያን ከባለሀብቶችና ከማህበረሰቡ ጋር ሊሰራ ይገባዋል ተብሏል። ዝግጅቱ ከቤተ ክርስቲያን በተጨማሪ ከከተማው ውሃ ልማትና ከወልዲያ ዩኒቨርሲቲ ጋር በዋና አጋርነትና በተባባሪነት መከናወኑ ተገልጿል። በመርሃ ግብሩ ላይ የወልዲያ ከተማ ወረዳ ቤተ ክህነት ዋና ስራ አስኪያጅና የስራ ኃላፊዎች፣ በወልዲያ ዩኒቨርሲቲ በተለያየ የከፍተኛ የስራ ኃላፊነት ላይ የሚገኙ አመራሮችና ሌሎች እንግዶች ተገኝተዋል። የውብ ሐመር ቅዱስ ጊዮርጊስ ደብረገነት ቤተ ክርስቲያን የትንሣኤ በዓልን በማስመልከት ለነዳያን ምገባና የአልባሳት ድጋፍ ማድረጉ ተገለጸ። አድና ተስፋዬ ተጨማሪ ያላት የቤተ ክርስቲያኒቱ አስተዳዳሪ ቄስ ስማቸው ታመነና መምህር ዘመድኩን አበበ የወባ መር ቅዱስ ጊዮርጊስ ደብረገነት የሰንበት ትምህርት ቤት ኮሚቴ አባል የሆኑት እንደተናገሩት የትንሳኤ በዓልም በመላው የክርስትና እምነት ተከታዮች በተለይም በኦርቶዶክስ ተዋህዶ ልጆችና በማህበረ ምእመናን ዘንድ ልዩ ትርጉምና ክብደት የሚሰጠው ከመሆኑም በላይ አቅመ ደካሞችን መርዳት ክርስቶስን እንደ መርዳት ነው የሚል አስተምሮ ጨምሮ እንዳላቸው ተናግረው የክርስቶስን ተንሳኤ በስርዓት ምክንያት በማድረግ በደብሩ ማህበረ ምዕመናን፣ ሰንበት ተማሪዎች ድጋፍ ምንጭነት እስከ 27 ሺህ ብር በሚደርስ ወጪ ለነዳያ ምገባ መርሃ ግብር ማካሄዱና በተጨማሪ 17 ሺህ ብር የፈጀ የአልባሳት ድጋፍ ማድረጉን አስረድተዋል። በተጨማሪም ይህ ምገባ በደብሩ በሚዘወተሩ በሚከበሩ በማንኛቸውም ዓመታዊ ክብረ በዓል የተለመደ ና ዘር፣ ቀለም፣ ሃይማኖትና ጎሳ የማይለይ ስለ ሁሉም በሞተው በወላዲት ቅድስት ድንግል ማርያም ልጅ ፍቅር እንዲሁም በነጻ የክርስቶስ ፍቅርና እምረት የምንጋራበት ሁሉንም ምእመናን የሚሳተፍበት የህይወት ማጋራት ተሞክሮ እንደሆነም አስረድተው ቀን ሳለ ጉልበታችን ሳይከዳ የጽድቅ ስራ የሆነውን የተቸገረውን በመርዳትና በማሰብ ለምድራችን ሰላም በማላመድ በክርስቶስ ፍቅር በመዋደድና አንድነታችን እያጠናከርን ልዩነታችን በማስወገድ መቀራረብ የሚያስፈልጋልን ብለዋል። በስተ መጨረሻም ለዚህ የተሳካ የማዕድ ማጋራትና የአልባሳት ድጋፍ አስተዋጽኦ ያበረከቱትን ባለድርሻ አካላት በተለይም የሰንበት ተማሪዎች በማዕድ ማጋራቱ ላይ ወደ ደብር መጣት ለማይችሉ ነዳያን እስከ ቤታቸው በማድረስ ዋጋ የከፈሉትንም በፈጣሪ ስም በማመስገን ማህበረ ምመናኑም የወባሪ ወረዳ መንግስት ኮሚኒኬሽን ጽህፈት ቤትም በቤተ ክርስቲያኒቱ ስም አመስግነው ለመላው የክርስትና አመት ተከታዮች የእንኳን አደረሳችሁ መልእክትም አስተላልፈዋል። ሚያዚያ 14 ቀን 2017 ዓ.ም ከንቁ ከንቁ ሚዲያ የተዘጋጀላችሁ ዜና ይህንን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩላችሁ እኔ ዲያቆን ኢሳያስ ከመላው የስቱዲዮ ባለሙያዎች ጋር ነበር። መልካም ትንሳኤ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር